እና ከዛ በኋላ እንጨርሳለን። ምንድን ነው እንደው እህታችን፣ የትም ቦታ ዞሮ ዞሮ ሰው ይሄ ያው ተሜ ጥያቄ ምናምን የሚጠየቀው እንዲህ ነው እንዲህ ነው ብለን የምናወራው ሰው ለማሸማቀቅ አይደለም፣ ይታወቃል። ግን ልጅቷ ያለችበት ያላት ማይንድ፣ ሴት እና ትምህርት ያላት ማይንድ ቶኒ እንኳን ደህና መጣ ወንድማችን! ቶኒ ሰላም ሰላም። ታሙዬ ሁላችሁም ሰላም። ሰምታ ነበር ነው። ምን ብሎ ነበር ቅድም? ከዛ ካደ ጴንጤ አይደለችም ማለት እንደገና የቢሮ ራሱ በጣም ከባድ ናቸው እ እግዚአብሔር ስመ እንደዚህ በቤተ እምነታቸው የሆናቸች መቼም በቃ ተጠምቋል የሆነ አንድ አዳራሽ ሄዱ ግን እንደዚህ መሸማቀቅ በስመ ምንፍቅና ሁሉም የየራሱ ምንፍቅና ያለው ቤተ ክርስቲያን አዳራሽ አዳራሽ ውስጥ ሁሉም ልባቸው የተለያየ እምነት ነው ያላቸው። በልባቸው ማለት ነው። መረዳታቸው የተለያየ ነው። ልባቸው ሌላ ነው። መጽሐፍ ቅዱስን እራሳቸው አንብበው የሚረዱት ሌላ ነው። አንድ ጥቅስ ላይ ኢየሱስ በስሜ ለምኑ ስላለ አይ ወደ ኢየሱስ በቃ አንድ ጥቅስ ይዞ ነው እንደ ባንዲራ የሚሮጡት ማለት የሚያውለበልቡት እና በጣም ከባድ ነው። እግዚአብሔርን በቃ መጽሐፍ ቅዱስን እንትን ምንድነው ሁሉንም ቦታ ያናበቡትን እንትን ማስማማት አይችሉም። በጣም ከባድ ነው። የሚጋጭ ነው የሚመስላቸው ማለት ነው። አንድ ቦታ እንትን የሆነ ነገር ብሎ ሌላ ቦታ ሌላ ሰብ ሲናገር በቃ ከዛኛው ጋር የሚጋይ ስለሚመስላቸው አንዱን ነው የሚወስዱት ማለት ነው። ሌላኛውን አይቀበሉም። አንዱን መጣ አለባቸው በቃ የግድ በቃ ማስማማት አይችልም። መጽሐፍ ቅዱስን በቃ ሙሉ ሀሳቡን መረዳት አይችልም እና በጣም ከባድ ነው። እስኪ እንቀጥል ወንድሞች። ያ ኤነር ያያ ሬዶ ካለ አስገባቸው እስኪ። አይ እኔም ሰዎችን ለመሰብሰብ ነው እንጂ ኦልሞስት አሁን ወደ ስራ መወጣበት ሰዓት ነው። ስንት ሰዓት ላይ ወደ ስራ ወጣል? ትራንስፖርት ነው። ጋዲ ሀሳቡን ይጠቅለልና ሰዎችንም ያልሆነ ቤት ከምናስቀምጥ እናንተን መሰብሰብ እና የያዝነውን ሀሳብን ጠቅላል እንድታረጉ ነው። በጣም የሚያሳዝነው ነገር ፕሮቴስታንቶች፣ ድሮ እኔ ጴንጤኔ ለማለት አይፈራም ነበር እና አሁን ላይ ጴንጤኔን ለማለት እኔ የኢየሱስ አማኝ ነኝ ካስተዋላችሁ? ስለ ኢየሱስ እናውራ እያሉ ግን ስለ ስላሴ ሲባሉ ስላሴ ምን ይሰራል? ኢየሱስ ላይ እናውራ። ስለ ኢየሱስ ተወርቶ አብና መንፈስ ቅዱስ እንዳይወራ የተደረገበት ቤት ነው። ቀጥሎ ደግሞ አሁን በድፍረት እኔ ጴንጤ ወይም ሙሉ ወንጌል ቸርች ነው ያለት፣ መሰረተ ክርስቶስ ቸርች ነው ያለት፣ መካደ ኢየሱስ ነው ያለት ለማለት እየፈሩ ነው ያሉት። እና በጣም እያዘን እየመጣን ነው ያለ ነው መንኮታኮት ተናግረዋል። የራሳቸው አባት ፓስተር ታምራት ፕሮቴስታንቲዝም ግራ እየገባን ነው ዱቄት እየሆነ ነው፣ እየተንኮታኮተ ነው፣ እንዴት ልንሰበስበው እንችላለን የሚል ሀሳብን ሲናገሩ ነበር። እና በጣም እያዘንኩበት የመጣውት ላይቭ ላይ የምናቃቸው ሰዎች ህይወትን እናቃታለን። እንደዚሁ ፕሮፌቱንም አይታችሁታል። በቃ ብላቴናዋን አታስጨንቋት ከኔ ጋር ቀጥሎ ሲል መልካም፣ እርስዎ እውቀት ስላሉት ነብይ ከእርሶ ጋር እናውራ ሲባሉ እሳቸው ምንድን ያሉት? ተናገሩ ተናገሩና ብን ብለው ነው ይወጡት ብንብለው ሮጠው ነው የወጡት። እና በጣም የሚያሳዝን ነገር ነው። እንደዚያ አይነት ሀሳቦች በጣም በስነ ስርዓት ታስበው እኔ ጴንጤ ነኝ የሚል ደፋር ጴንጤ ካለ መጽሐፍ ቅዱስ ላይ የሚወያይ አሁን ላይ እግዚአብሔር ይመስገን ኦርቶዶክስ እውነቱ እየበራ ትምህርቷ እየበራ እንደኛ አይነት መናፍቃኖችን እያመጣች በግልጽ ነው መታየት ያለበት ቲክታክ ላይ ጴንጤን ወክለን እንከራከራለን የምንል ሰዎች ከአንድም ሁለት ከሁለትም ሶስት ከሶስትም አራት ከአራትም አምስት ብዙ ሰው በእስልምና ላይ የሚሰራ ደግሞም ኦርቶዶክስ ላይ የሚሰሩ በጴንጤ ቤት ያሉ ልጆች እኔን ጨምሮ ኦርቶዶክስ እየሆኑ ነው ያሉት። ለምን ቢባል እየገባን ነው፣ አሁን ኦርቶዶክሳዊ ትምህርት እየገባን ነው፣ እየተማር ነው ያለ ነው። በግልጽ ሰው መድፈር አቅቶታል። የምር ማለት የምር ለምን ቢባል ጴንጤ ነኝ ማለት የሚያሸማቅቅ ከሆነ ኦርቶዶክስ ነኝ ለማለት ማላፍርበት ትክክለኛው መዳን ያለበት ሃይማኖት ውስጥ ነው መምጣት ያለብኝ። ነብይ ነኝ ይላል። ናሽ ነብይ ተወያይ ሲባል የራሱን ሀሳብ አውርቶ የሚያወራል ነነቢይ ኤብሮም። ልክ እንደዚሁ ፐርሰናል ላይፍ ነው የሚያወርጡ አንተና ቃህለ ደብረ ዘይት፣ የደብረ ዘይትን ጉድ እንዳላወጣ እንደዚህ እንደዚህ። የደብረ ዘይት ጉድ ቢያወጣ የእኔ ታሪክ ነው። የደብረ ዘይት ላይፍ ቢወጣ የእኔ ታሪክ ነው። አንድ ሰው ግን የዘላለም ህይወት አያገኝበት። እኔ የኤብሮን ላይፍ ባወራ አንድ ሰው ነው ምጎዳው የዘላለም ህይወት ግን የሚያገኝበት ሰው የለም። የዘላለም ህይወት ያለበት ትክክለኛ መዳን ያለበትን እምነቱን ወክሎ ሊያወራ የሚችል ግን አንድም ክርስቲያን የለም። ክርስቲያንን ጴንጤዎች ክርስትና ላይ ግን በትክክል ግን የሚናገር ግን ኦርቶዶክሳዊ ወጣት፣ ኦርቶዶክሳዊ ወጣት ለእውነትና ለእምነት የቆመ ትክክለኛ ክርስቲያን ግን ገብቶ ስለ ስላሴ ያወራል። እግዚአብሔር ይመስገን፣ እኛም ከነሱ ተምረን ስለ ስላሴ ማውራት ጀምረናል። ስለ ክርስቶስ ኢየሱስ ስጋና ደም ያወራል። ትክክለኛው ኦርቶዶክስ ስለ መዳን ያለበት ስለ ውሃ ጠምቀቱ ያወራል። ይህ ነገር ዶግማ ዋለ፣ የቤተ ክርስቲያን ዶግማ ዋለ። ትክክለኛ መዳን ያለበትን ተምረን ኦርቶዶክስ እየሆንን ያለ ነው። እስኪ አንድ ኦርቶዶክሳዊ ጴንጤ ያደረግን የሚል አንድ ሰው ይምጣ፣ የለም። ገብቶ ገድላቱን ሲተች፣ ገድላቱን ሲናገር፣ በገድላቱ ምክንያት እኛ ዳነን ገድል ለካ እውነትም ለካ የሚጋደል አባት ስላለ ነው ገድል የተጻፈላቸው። እዚህ ጋር ደግሞ የሚጋደል አባት የለም ብለን እውነቱ ገብቶን እኛ ኦርቶዶክስ ሆነ። እስቲ ከኦርቶዶክስ እዮብ ነው ጴንጤ ሆነው ጋዲ ነው ጴንጤ ሆነው አኬ ነው ጴንጤ የሆነ የለም። ትምህርታቸው ጠንካራ ነው፣ ስትሮንግ ነው። መሰረታቸው የክርስቶስ ኢየሱስ አለት ነው። ለዚህም ነው ነቢያቶች ተነስታችሁ ልክ መድረክ ላይ እንደመጮ ወይም ደግሞ ጎዳና ላይ እንደመጮ የአንተም ፐርሰናል ላይፍ ነው ማውጣል። የኔ ፐርሰናል ላይፍ የዘላለም ህይወት አይሰጠም። ስለ በኔ ፐርሰናል ላይፍ እኔ አልሸማቀቅልህም፣ እንኳን ሌላው ሰው አይደለም እኔም ደግሞ የአንተም ፐርሰናል ላይፍ ባወራ አንተም አትሸማቀቅም ለማንም ደህንነት አልጠቅምም። ስለዚህ ድፈሩ ጴንጤ ነን ለማለት በድፍረት እኔ ወንጌላ ማኝ ነኝ፣ እንደዚህ ቸርች ነኝ። ኢየሱስ ክርስቶስ ለዓለም ሞቷል ብዬ ነው ማምነው። አይ ኢየሱስ ክርስቶስ ደግሞ ለዓለም አልሞተም ብዬ ነው ማውራው። እናንተ ሁለታችሁ ተከራከሩ አይ ጥምቀት ለድህነት አይሆንም፣ ጥምቀት ለድህነት ይሆናል የሚለው እናንተ እርስ በእርስ ተከራከሩና አንዱ ነው። መጀመሪያ የክርስቶስ ኢየሱስ ስጋና ደም አማናዊ ነው፣ አማናዊ አይደለም የሚለውን እሱንም አንዱ ነውና ተከራከሩና አንዱ ናችሁ። ቀጥሎ ደግሞ ስላሴ ወደ አብ አይጸለየም፣ ወደ ክርስቶስ ኢየሱስ ብቻ ነው የሚጸለየው። ደግሞ ወደ ክርስቶስ ኢየሱስ ራሱ ዳይሬክት አይጸለየም ብላ ነው በእውነት የተናገረችው። ወደ ክርስቶስ ኢየሱስ ዳይሬክት ካልተጸለየ ሌላ ማላጅ አላቸው ማለት ነው ጴንጤዎች ምንድን ነው አስተምሯቸው። እሱንም አንድ ሁኑና ተሰባሰቡና በአንድነት ነው። እኔ ጋዲ ተው ሲለኝ የጋዲን ሀሳብ ስለምቀበል ነው። እዮብ ተው ሲለኝ የእዮብን ሀሳብ ስለምቀበል ነው። እኔ ደግሞ ሳወራ ደግሞ እነሱ ጸጥ ሲሉ እኔም የእነሱን ሀሳብ ስለማወራ ነው። ለምን ቢባል እኔና እዮብ እኔና ጋዲ ከአንድ አባት ነው የተወለድነው። እኔ ከኋላቸው መጥቼ ከአንድ አባት ስለዚህ ጴንጤ ግን እከሌ የሚባል ጴንጤ ወንድሜ ነው፣ በክርስቶስ ኢየሱስ የዳነ አንድ ወንድሜ ነው የሚል የለም። ለዚህም ነው መጥራት እየከበዳቸው ያለው፣ እኔ ጴንጤን ለማለት። ስለዚህ ማምለጥ የሚቻለው መዳን የሚቻለው በክርስቶስ ኢየሱስ ወንጌል ነው ማለት በክርስቶስ ኢየሱስ መዳን ትምህርት ላይ ነው ማለት ነው። ያለ ክርስቶስ ኢየሱስ መዳን ትምህርት ላይ መዳን አትችልም። ያለ ክርስቶስ ኢየሱስ ደም ላይ መዳን አትችልም። የክርስቶስ ኢየሱስ መዳን ድብና አድርጋ ቤተ ክርስቲያን ትቀበላለች። ስለምትቀበልም ነው በክርስቶስ ኢየሱስ ደም እኛ ታጥበን ሙሽራችን ብላ የተቀበለች። ስለዚህ እኛ ክርስቲያኖች ነን፣ ክርስቲያን ነን ስነን፣ ኦርቶዶክስ ነን። ሳትፈሩ ጴንጤዎች በትክክል ደፍራችሁ እኔ ጴንጤ ነኝ እንወያይ በሉ። ጴንጤዎች አሁንም በግልጽ አለን በምትሉበት ነገር አለመኖራችሁ የሚታወቀው ይኸው። እኔ ወንድማችሁ የነበርኩኝ ድሮ ወንድምነት ከልዬ ከልዬ ስላችሁ የነበርኩት አሁን ኦርቶዶክስ ነኝ። ኦርቶዶክስ ሲሆን ደግሞ አምኜ ገብቶ ነው ኦርቶዶክስ የሆንኩት። ጋዲን ተከትዬ ኦርቶዶክስ አልሆንኩም። እዮብን ተከትዬ ኦርቶዶክስ አልሆንኩም። አኬን ተከትዬ ኦርቶዶክስ አልሆንኩም። ክርስቶስ ኢየሱስን በትምህርቱ አገኘሁት። እውነተኛና ቀጥተኛ አስተምህሮ አለባት ብዬ ኦርቶዶክስ ነው የሆንኩት። ስለዚህ ኦርቶዶክስ ስለሆንኩኝ ጋዲ ብሄድ ምን አገባኝ? እዮብ ብሄድ ምን አገባ? ማንም ብሄድ እኔ ኦርቶዶክስ ነኝ። ስለዚህ እስኪ እናንተ አንድ ሰው ኦርቶዶክስ አደረግን በሉ። የለም እናውቃለን። በውሸት አንድ ቁጥር የምትቀበሉ ጌታን የምትቀበሉ ሰባት ቁጥር ጻፉ እያልን በውስጥ የምንደውልላቸው የደቡብ ልጆች ሰባ ቁጥር ይጽፋሉ። ጌታን ተቀበሉ ብለን በፌክ አካውንት አስቀብለን ጌታን ተቀበሉ ብለን ብዙዎቹን አስደርገናል። አቃለ እኔ ራሴ ባለኛ አካውንት በሁለት በሶስት አካውንት ሰባሰባ ቁጥር በደንብ ጸፍ ያለው ጌታ ነው የምትቀበሉ። ይህ ፖለቲካ ነው፣ ሃይማኖታዊ ፖለቲካ ነው፣ ውሸት ነው። እውነታው ግን ይኸው የክርስቶስ ኢየሱስ ሙሽራ ሆነን ተጠምቀን ክቡር የሆነውን ስጋና ደሙን በልተን ኦርቶዶክስ ሆነናል። ይኸው ቶኒ ኦርቶዶክስ ሆኗል፣ ሄሉዬ ኦርቶዶክስ ናት። ብዙዎቻችን አሁን የምጠራላችሁ ከፕሮቴስታንት እየመጡ ያሉ ብዙ እህት ወንድሞቻችን ኦርቶዶክስ ሆኗል። በዚህ ፕላትፎርም አንድ ሰው ግን በዚህ ፕላትፎርም ግን ጴንጥ ያደረግን የምትሉት የለም። አንዳንድ ኮድ አደሮች ነን ብለው መጥተዋል። እነሱ ደግሞ ድሮ ኦርቶዶክስን ወክለው እዚህ ፕላትፎርም ላይ ዲቤት አድርገው አያውቁ አውቀውም አያውቁ። ለምን ቢባል ስላሴን ቢያመን ኖሮ ኢየሱስን ላይ እናውራ ስላሴን ተወው የሚል ደፋር ኦርቶዶክስ ነኝ ነበርኩ ያለ ባይ ነው ያለው፣ እንጂ ኦርቶዶክስ በሥላሴ ጉዳይ ይደራደር። ይህ ነው እውነታው። ድፈሩ፣ እኛ ኦርቶዶክሳዊ ነን በሉ። ልክ እኛ ኦርቶዶክሳዊ ነን፣ እኛ ጴንጤዎች ነን በሉ። እስኪ ድፈሩ፣ አደፍሩ። ይህ ነው እውነታው። ጋዲ፣ ወደ አንተ ሊሄድ ከተመቸ ከዛ ወደ ኢዮብ ይሄዳል። ኔትወርክ አልተሰማም። ቀጥሉ፣ ቀጥሉ። ተሚ ይሰማ ነበር። ቀጥሉ፣ አንዳች እዩ በእውነት። ቀጥሉ ያ ከተሰማ መልካም። እዮባም ያለበት ሁኔታ ኔትወርካቸው አይሰራ ይሆናል እና ይሄን ነው ግልጽ እየነገርኳቸው ያሉት። ጴንጤዎች ደፍረን፣ እኔ ጴንጤ ነኝ ሥላሴ ላይ ማውራት ይችላለሁ ትላንትና በጣም ድንቅ የሆነ ውይይት ሳይ ነበር። ማታ ቴዲ አዋሳ ቤት በጣም ሞዶ እና ማከብረው ይዋድ እንዴት ነበር ሲወያየ ነበረው! ድንቅ ወንድማችን ስለ ስላሴ ብትሉ ስለ እስልምና ብትሉ እንዴት ነበር ሲወያየ ነበረው! በጣም እግዚአብሔር ያከበረው ልጅ፣ እግዚአብሔር ሞገስ የሰጠው ልጅ እንዴት ነበር ሲወያየ ነበረው! አስቡ። ልክ ግን እኔ ጴንጤነኛ ያለ ግን ስለሚያውቃት እንኳን አቦልድ መንፈስ ቅዱስን እንኳን አምናለሁ ያለ በስዕል አምጥቶ አራት አምላክ አድርጎን የከፋፈለው ነው። ትላንት አይታችኋል። መለኮት ብሎ የዋድን ሳቡ፣ አንትሽን ሳቡ። ልክ ምንድን አራት አምላክ ነው ያደረጉት ካያችሁ ስዕሌ ሳለ የድሮ ወንድሜ ብዬ መከተለው የነበረው ኤፍሬም ባለ ጊዜ አራት አምላክ ነው ያደረገው። አብ አምላክ፣ መንፈስ ቅዱስ አምላክ፣ ወልድ አምላክ ከዛ መለኮት ብሎ እነዚህ ሁሉ አምላክ አምላክ አምላክ መለኮት መለኮት አምላክ ስንት አምላክ አለ? አራት አምላክ አለ በኤፍሬም አስተምህሩ። ቤተክርስቲያን ደግሞ አራት አምላክ ብላ አታስተምርም፣ አስተምረም አታውቅም። ለዚህም ነው ስላሴ ላይ ማውራት የማይችሉ ብዙ ብዙ ጴንጤዎች አሉ። ማንም ሰው ሊያወራ አይችልም። በዚህ ፕላትፎርም ስላሴ ደግሞ ተክዶ ደግሞ መዳን የለም። ስላሴን ሳትቀበል ደግሞ የአንድ አምላክን ሶስትም አንድም የሆነውን አምላክን ሳትቀበል መዳን ይችላል አትችልም። እዚህ ፕሮቴስታንቲዝም ላይ ያለው ትልቁ ልዩነት ይሄ ነው ይሄ ነው። ዛሬ ላይ የሚያየነው ይህን ነው። ልጅቷ በክርስቶስ ኢየሱስ አምናለሁ አለች።

ነው እንዴት ናችሁ? ጋዴ ኢዮብ፣ አንተ ነው ሁላችሁንም ዲያቆን ሰላም ብያለሁ። እንዴት አላችሁ? ተውዬ ሰላም ነው እግዚአብሔር ይመስገን አለን። ወንድማችን ነብዬ አስባለሁ። አዎ ልክ ነኝ፣ ፕሮፋይል ቀይሬ ነው። ተውዬ አልሰማም በጌታ ምትለው የምትሰጠው ሀሳብ አለ እዚህ ላይ ልስማችሁና በኋላ መለሰላለ። አንቱ ስራ ልገባ አንድ ሰዓት ነው የቀረኝ፣ ልወጣ ነው። አይ መልካም ተያይዘን እንገባለን። አንድ ሰዓት ነው የቀረኝ ምኑን ሀሳብ ሰጠዋለው ከቲክቶክ እኮ ትንሽ ራቅ ብያለሁኝ እና ይሄ ነው የሚል ሐሳብ መስጠት እንኳን አልችልም፣ እኔ ሙሉ ለሙሉ ስላልተከታተልኩኝ ማለት። እሺ ወንድሞች እ ጋይዝ ግን ሰላም ናችሁ? አረ ዮባ፣ ሁላችሁም እንዴት አላችሁ? አለን አለን፣ እግዚአብሔር ይመስገን። እንዴት ናችሁ? ትሰማለህ? ሰላም ጠርተህ ነበር እንዴ ተሙ የለው ነበር ስልክ ጋር እሺ። አይ የቀድሙ ላይ ሀሳቡ ላይ ሶፊ ቤት የነበረውን ሀሳብ ጠቅላላ አድርገህ ነው እንድንዘጋው ነው። ያው እንዳጋጣሚ ጠዋት ላይ ነበርኩኝ ከፈለገጋ እና ተሙ ሆነው ሶስቱ ስለ ስዕላት ሲያወሩ ከዛን ወጥቼ ነበረ። ከዛ ስመለስ ጠያቂዋ ስጠይቅ ነበር የተመለስኩትና እንደ አጋጣሚ የመጀመሪያው ጥያቄ ወደ ኢየሱስ ክርስቶስ ማን ነው፣ በኢየሱስ ወደ አብ አትጸልዩም የሚል ክስ ነገር ነበረ። ለምን እንደዛ አታረጉም? ይልቁን የምታደርጉት እናንተ በቅዱሳን ወደ ቅዱሳን አይነት ነገር አድርጋ ስትናገር ነበር። ስህተት ነው፣ እኛ እንጸለየው በኢየሱስም ወደ አብ እንጸለያለን። ጥያቄ የለው መጽሐፍ ቅዱስ ቃል በቃል ስለሚለን ወደ ቅዱሳን ምን የምናደርገው የጸሎት ጥያቄ ነው። ልክ ጳውሎስ ስለእኔ ጸልዩ እንደሚለው ልክ እንደዛ ነው። ከዚያ የተለየ ነገር የለው። ላይ የራሷ የካድቻቸው ብዙ ነገሮች ነበሩ። ፈለጋ በእግዚአብሔር እንትን ስለ እግዚአብሔር ሲጸልይ ማለት ነው። ምንድነው በእግዚአብሔር ስም ጸለየ፣ ሥላሴን ጠርቶ ምናምን ማለት ነው። ከዛ ለምንድነው በሥላሴ ስም ሲጸልይ ምናምን ብላ ቁጭ ነው። እሱ ነው የተቃወመው። ስለ ቅዱሳን አላነሳችም። ይኸው ባይ ወደ አብ መጸለይን ራሱ ነው እንትን በአብ ስም በእግዚአብሔር ስም መጸለይን ነው የከለከለችው። ለምን ኢየሱስን ስም ጠርታ ጸለይ ነው። ይሄንን ነው የተቃወመው። ይኸው ባይ ተመለስኩ ጋይስ አዎ ዮባ ተመልሰሀል እሺ እና ወደ ኢየሱስ ክርስቶስ መጸለይ አይቻልም የሚለው ወይም አይጸለይም የሚለው ንግግር በራሱ በጣም ከባድ ነው በስላሴ አካላት መካከል ወደ ሚጸለይለት አለ ማይጸለይለት አለ እያሉ መከፋፈል ትልቅ አምላክ ትንሽ አምላክ የማለት አባዜ ይመስላል ቀላል ነገር አይደለም ወደ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ቅዱስ እስጢፋኖስ ሲጸለይ አይተናል፣ እንደሚጸለይም እናምናለን። ምክንያቱም ኢየሱስ እግዚአብሔር ነው፣ አምላክ ነው እና ለምንድን ወደ ኢየሱስ የማይጸለየው? አይደለም መጽሐፍ ቅዱሳዊ ሎጂካሊም እኮ አይደለም ይሄ። በኢየሱስ ስም ወደ አብ ጸልዩ ማለት በስጋዊ ካደረገው ነገር አንጻርና በእሱ እንደመግባታችን ሚታይ እንጂ ወደ ኢየሱስ ክርስቶስ አይጸለይም የሚባል ነገር እኮ አያመጣም። ፕላስ ወደ መንፈስ ቅዱስ እራሱ አይጸለይም የሚል እኮ በጣም እንትን አላቸው። ታቃላችሁ ልማድ አላቸው ወይም እምነት ወደ መንፈስ ቅዱስ አይጸለይም። እህ በመንፈስ ቅዱስ ነው የምንጸልየው። በመንፈስ ቅዱስ አው እንጸለያለን። በመንፈስ ቅዱስ እንጸለያለን ማለት ግን ወደ መንፈስ ቅዱስ አይጸለይም ማለት አይደለም። ምክንያቱም መንፈስ ቅዱስ ሁሉን አድራጊ ነው፣ ፈጣሪ ነው። መንፈስ ቅዱስ ሆይ እንዲያድርግልኝ ይባላል። ይባላል፣ ይጸለያል፣ ይመሰገናል፣ ይመለካል፣ ይጸለያል። እና ይሄንን መካድ ከዛን ደግሞ ምን አለች እህታችን፣ አይ እኔ ወደ ኢየሱስ አይጸለይም ነው እንጂ ያልኩት ወደ ወልድ አይጸለይም አላልኩም ማለች። ይሄ ደግሞ ሌላኛው አስቂ ነገር ነው። ወልድ ኢየሱስ አይደለም እያለችን ነው። ከዛን አይ፣ ልክ እንዴት ሲባል ፕሮቴስታንት አይደለችም የሚሉ ቡድኖች ተነሱ ማለት ነው። ከዛ ደግሞ እንዳያችሁት አንዱ ከዛ አንዱ ከዚህ ፕሮቴስታንት አይደለችም ማን ያለው ሲጀመር፣ የፕሮቴስታንት መስፈርቱ ምንድን ነው? ምንድነው መስፈርቱ? እነማን ናቸው ሲያወጡት? ይህን መስፈርት ነኝ ካለች ነች። ምክንያቱም ከሷ የሚጠበቀው ትንሽ ነገር ነው። በየሱስ አምናለሁ ከዛን አንዱ ህብረት ላይ ነኝ ካለች የፈለገችውን ብታምን ማንም ምንም አይላትም። ያው አስፈላጊ ስላልሆነ እና ሙለታም ከነገር ስለጀመረ እንጂ መሰዳደብ ውስጥ ስለሚከት እንጂ የዘለልኩት ማለት ነው። ሙለታ የሚያገለግልበት ቸርች ውስጥ ሙለታ ድህነት አይታጣም ብሎ ሲያምን የሙለታ ፓስተር ደግሞ ድህነት ይታጣል ብሎ ነው የሚያምነው። አይገርማችሁ? ሁለቱም ግን ፕሮቴስታንት ነን ብለው ቀጥለው ከዛን አሁን እሷን ፕሮቴስታንት አይደለችም ለፖለቲካ ልመቻለች፣ ወዘተ ምናምን አይነት ይላልና፣ በጣም ይሄ እንደዚህ አይነት ሄሉ ሜሮን ይ ሰላም በሉንና፣ በኋላ ደግሞ እንከፍታለን ሁላችንም ስለምንወጣ። እሺ ተሞ፣ ሰላም ክርስቶስ ይብዛላችሁ ሁላችሁም፣ እንዴት ናችሁ? ቃልዎትን እናሰማለን። እሺ ሰላም ቆዩና በሰላም ተመለሱልን። እሺ፣ ና ሄሉ የስ ሰላም ብያለሁ። ታሙ፣ እንዴት ናችሁ? አለሁልሽ እህቴ ነገ በኋላ እሺ እናቴ ሰላሙ ነው የተወደዳችሁ ሁላችሁንም ቻው